በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት 18 አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ ስም መጋቢት 18 በዝች ቀን የሰማዕት ቅዱስ ፃና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ፃና ግን ፍርማ በሚባል ሀገር ለሀገር ገዢው ከጦር ሰራዊቱ ውስጥ ወታደር ነበር። እርሱም ከደቅሰያ ሰዎች ወገን ነው። ከበግ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆች እና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸው በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ፃናም ቴጥቆን ፈቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድሪያ ቅዱስ ፃናን ላከው ቅዱስ ኤስድሮስን ግን በዚያው ተወ። ከጥቂት ቀኖችም በኋላ የእስክንድሪያው መኮንን ቅዱስ ፃናን ወደ ፍርማ ከተማ መለሰው። ሁለቱም ቅዱሳን ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛ በቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችን ነፍሱን ይቀበል ዘንድ ለስጋው ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም፣ መልካም መልኩም አልተለወጠም። የቅዱስ ፃና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። በዚያም ስጋውን ተሸክመው ወሰዱት። የስደቱን ወራት እስትፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ፃና እናት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖችን በጸሎቱ ይማረን ለዘላለሙ አሜን። መጋቢት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኤስድሮስ ሰማዕት። ወርሐዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኬ ሃይማኖት ረባን፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸውም ዓመታት ሳይደርሱ፣ ፀሐይ፣ ጨረቃና ከዋክብትም ሳይጨልሙ፣ አፈርም ወደ ነበረበት ምድር ሳይመለስ፣ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው፦ ከንቱ፣ ከንቱ ሁሉ ከንቱ ነው ይላል። መክብብ ምዕራፍ 12 ቁጥር አንድ እስከ ዘጠኝ ዳሩ ግን የነገሩ ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ። ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉም በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። አንደኛ ጴጥሮስ ምዕራፍ አራት ከቁጥር ሰባት ጌታዬ ሆይ ከብልጽግናቸው የተነሳ ብዙ ምባ ካገቡት ይልቅ የድሃይቱ አነስተኛ ምባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት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 ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለመስቀሉ ክቡር አሜን። ይቆየ